ስጋውን ደሞ እንደተቀበለ ይሆንለታል ይደረግልኛል በማለት የሰማይ የመቤታችን ቃል ኪዳን ታምሯን የሚንቁ ግን የወልደ እግዚአብሔርን ሰው ከማመን የወጡ ናቸው። ከክርስቶስ ወገኖች ከምእመናን ጋር የማይቆጠሩም በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በምንባል በእኛም በቃላችን ፈጽመው የተወገዙ የተለዩ ይሁኑ። እኛም የነሱን ስልጣን ይዘናልና፣ ወልድ በጌትነት ውስጥ እስኪመጣ ለዘላለም በእውነት የመቤታችን በዓሏን እንደ ውድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝን። የመቤታችን ታህን በዓላቶቿን የሚያከብር በዚህ መጽሐፍ የተጸፈውን የሚፈጽም ግን እስከ ዘላለሙ ድረስም የተባረከ ይሁን። እሰግለኪ እሰግለኪ እሰግል ሶስት ጊዜ እሰግድልሻለው እግዚአብሔር ካንቺ ሰው ሆኖ ሙሽራው ከጫጉላው እንዲወጣ ካንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳን እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ የጣፋ በግ አዳምን የፈለገው ባገኘውን ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደኔ የጣላት ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩ ደመና ተጭኖ መጥቶ በማጸንሽ ያደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት ቅዱስ በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከወልድ፣ ከመንፈስ ቅዱስ ጋር የሚሰግድለት ቃል የሚባል እግዚአብሔር በአንቺ ባህር ከአንቺ ይወለድ ዘንድ የወደደሽም እመቤቴ ማርያም ሆይ ደስ ይበልሽ።

ልዩ መድኃኒታችን በመውለደሽ እናትን አገልጋይን ተብለሻልና እግዚአብሔር ባህሬሽን ማህሬ አድርጎ ባለሟልነትን አግኝተሻልና እመቤት የማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱ ከሚወደን ልጅሽ ኃጢአታችን ያስተሰሪልን ዘን ለምኝልን። ታምር ያህለ እግዝእትነ ቅድስት ድንግል በክል ማርያም ወላጅ ታምላክ ጸሎታ ወረታ ወምረታ ፍቅሮ ልዳያ አሉ ምስለ ብፁዕ ወቅዱስ ፓትርያርክ አባ ማትያስ ወብፁዕ ሊቀ ጳጳሳት አባ ሕርያቆስ ወምስለ መምህርነ ክብረ ማርያም ወምስለ ሀገሪትን ኢትዮጵያ ወምስለ መካንነ ገነተ ጽጌ ወምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም አሜን። ልመናዋ፣ ክብሯ፣ የልጇ የወዳጇ ቸርነት ለዘላለሙ በእውነት ይደርብንና አምላክን የወለደች በድንዳሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። በምስር ሀገር በሰማይቱ በቅዱስ መርቆሪዎስ ስም የተሰራች አንዲት ቤተ ክርስቲያን ነበረች። በዚያችን ቤተ ክርስቲያን ስሙ ዮሐንስ የተባለ ቄስ በልጅነቱ መንክሶ በድንግልና ይኖር ነበር። ዘመኑም መቶ ዓመት በሆነ ጊዜ አይኖቹ ታወሩና አንድ ዓመት ሙሉ ፈጽሞ ሳያይ ተቀመጠ። በዚያችን ቤተ ክርስቲያን ውስጥ በመሰዊያው በስተቀኝ ከቤተ ክርስቲያኑ በስተ ምሥራቅ በኩል የተሰቀለች አንዲት አምላክን የወለደች የመቤታችን ስዕል ነበረች። በዚያን ጊዜ የአይኑ ብርሃን የጠፋ ቄስ ማንም ሳያውቅበት አንድ ነገር ለማድረግ በልቦ አሰበ። ይኸውም ከጸሎት በኋላ መነኮሳቱ ወደየቤታቸው ሲሄዱ እሱ ወደ ቤተ ክርስቲያን ተመልሶ ይሄድና አምላክን በወለደች በመቤታችን ስዕል ፊት ቆሞ ብዙ ስግደት ይሰግዳል። በመልአኩ ሰላምታ እያመሰገነ አይኑን ታበራለት ዘንድ ዘወትር ይለምናት ነበር። እንደዚህም እየጸለየ አንድ ዓመት ተቀመጠ። ከአንድ ዓመት በኋላም እንደ ልማዱ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸነሽ የክብርት እመቤታችን ስዕል ፊት ቁሞ ሲጸልይ ሳለ እንቅልፍ መጣበት። ከዚያም ተኝቶ ሳለ በህልሙ ያቺ ስዕል ውስጥ ከዚያች ስዕል ውስጥ ውበቷ ያማረ ከፀሐይ ሰባት እጅ የምታበራ ሴት መጣችና ወደሱም ቀረብ ብላ ከልብሷ ውስጥ ቱቶቿን አውጥታ ወተቱን እያለበች በአይኑ ላይ አፈሰሰችው። ከዚያም በኋላ በእጆቿ ባርካው ከስዕሏ ውስጥ ተሰወረች። በዚያም ጊዜ የዚያ ቄስ አይኖች በሩ። ስዕሏ ያለችበትን ቦታ ከመብረቅ ጸዳል ይልቅ ስታስደነድልና ስታበራ ለማያት ቻሉ። የወተቱን ምልክት በአይኖቹ ላይ ተገኘ። እሱም እግዚአብሔር ካንቺ ጋር ነውና ጸጋን የተመላሽ ወይ ሰላምታ ይገባሻል እያለ በታላቅ ቃል አሰምቶ ተናገረ። መነኮሳቱም ሰምቶ እየጮሁ የሆነውን ነገር ለማወቅ ተሰበሰቡ። ወደ እሱም ከደረሱ በኋላ የሆነውን ነገር ሁሉ ነገራቸው። እነሱም አይኖቹ ብርሃናቸው ተከፍቶ አዩ። የወተቱም ምልክት በአይኖቹ ላይ እንዳለ ተመለከቱና እጃቸውን በአይኑ ላይ አኑረው አረጋገጡ። ከእሱም ቡራኬ ተቀብለው አምላክን የወለደች የእመቤታችን ስዕል ወዳለበት ሂደው እያንዳንዳቸው እንደየችሎታቸው መጠን ሰገዱላት። በዚያም ዕለት ቄሱ ዮሐንስ ቀደሰና ቅዱስ ስጋውን ክቡር ደሙን ለመነኮሳቱ አቀበላቸው። ከዚያ በኋላ ያ ቄስ ያችን ቤተ ክርስቲያን ለ20 ዓመታት ያህል ሲያገለግላት ኖረ። መላ የህይወቱ ዘመንም መቶ ሀያ አንድ ዓመት ሆነ። ከዚያም በኋላ በሰላም አረፈ። ልመናዋ ክብሯ ለዘላለም በእውነት ይደርብን የሰማነ ውን በልቦናችን ያሳድርብን። እመቤታችን ወላዲት አምላክ ቅድስት ድንግል ማርያም በአማላጅነቱ አትለየን። አምላካችን እግዚአብሔር በሰላም እንዳሳደረን ሁሉ በሰላም ያውለን፣ ሀገራችንን ሰላም ያድርግልን። እኛንም በቸርነቱ በረድኤቱ እንዲጎበኘን አቡነ ዘበሰማያት ንበል።

ወደ ዘማሪው ከመሄዳችን በፊት አባቶች፣ የተከበራችሁ እናቶች፣ ሁላችሁም ህዝበ ክርስቲያን ግ ከእርቱም በኋላ ይችን መልእክት ታስባት፣ ታስታውሷት፣ ትፈጽሟት ዘንድ አነቃቃችኋለሁ፣ አሳስባችኋለሁ። ከሊያ የሚጠበቀው ይሄ ነው ይላሉ ሐዋርያው ቅዱስ ጴጥሮስ በመልእክቱ ምዕራፍ አንድ ቁጥር አምስት ስንመለከተው ምዕራፍ ሁለት ቁጥር አምስት እና ቤተ ክርስቲያናችን እንደምታዩት እናንተም እኔም እዚህ ላይ ላይ ያለንም ታማታሳች ግን አዳራሽ ነው ያሉት። እንግዲህ ወራትን አስቆጠረው ወደ ዓመታት ለመቅረብ የተወሰነ ወራት ነው የሚቀረው ይህንን ስራ በጥሩ ሁኔታ ሰበካባዊ የህንፃ ኮሚቴው ግዴታ ስለሆነ ሌትም ቀንም የሚገባቸውን እያደረጉ ለዚህ ባለሙያዎች የጀመሩት ስራቸውን ሌትም ቀንም በማጣለፍ ላይ በመረሯት ላይ ነው ያሉት። ከእኛ የሚጠበቀው ዓይናችንም ጽበታችንም፣ እጃችንም፣ ልባችንም እንግዲህ ለዚህ ቤተ ክርስቲያን አባቶች ለእኛ አስተላልፈው አስረክበውናል። እኛም ደግሞ ለተረካቢ ትውልድ የምናስረክበው ምን አድርገን ነው? ቤተ ክርስቲያኑ በጣም ብዙ ዘመናት ያስቆጠረ የሀገር ባለውለታ ስለሆነ ሁላችን የምናውቀው ነው። ከዚህ ቀደም ከረጢት የወሰዳችሁ ካላችሁ፣ ያልመለሳችሁ ካላችሁ እንድትመልሱ። አሁንም እዚህ ፊታችን ላይ ቆየው ቁጭ ብሎ ወንበር ዘርግቶ ካርኒ እየቆረጠ ነው ያለው። ያው በባንክ በኩል ያው ደምዳቹ ታውቁታላችሁ። ሁልጊዜ የሚነገር ስለሆነ እዚህ ተዘርግቶ አይናችን እያየው ስለሆነ ልባችን ጭምር እንዲያየው ያስፈልጋል። እያችንም ልባችን አይናችን ብቻ አይደለም 14 23 በዚህ እንድንሳተፍ ቤተክርስቲያን እንግዲህ የኛ ቤት ይሄ ጊዜያዊ ነው። እዚያ ዘላለማዊ ርስት ተመንግስተ ሰማያት የሚያገባን የሚያሞረር ስራ መስራት ያለብን ሁላችንም ያልተሳተፍን ሰዎች ካለ

ማታ ቀን እዚህ የደረሰ ሰዎች ይችን በቃላችን ያያዘ ሰዎች የለንም። የኢትዮጵያ ገበዝ፣ የቅዱስ ጊዮርጊስ ወዳጆች ሆይ እንደምን ከረማችሁ? ሀገራችን ዳር ድንበሯ እንዲከበር ህዝቦቿ በሃይማኖታቸው በፍቅራቸው ጸንተው በአንድነት እንዲኖሩ ሰንደቅ ዓላማዋ ከፍ ብሎ እንዲሁ እንዲውለበለብ ያደረገው የታላቁ ሰማይ ታቦት ማደሪያ የሆነው የመናገሻው ገነተ ጽጌ ቅዱስ ጊዮርጊስ ቤተክርስቲያን አራዳ ጊዮርጊስ ከታነጸ 129 ዓመታትን በማስቆጠር በዘመን ርዝማኔ ምክንያት ከፍተኛ ጉዳት ስለደረሰበት ማደስ መጠገን አስፈላጊ ሆኗል ይህንን ታሪካዊ ቤተክርስቲያን ጠብቆና ጠግሎ አዲሶ ለቀጣዩ ትውልድ ማስተላለፍ ተራው የኛ ስለሆነ ይህንን የተቀደሰ ዓላማ ለማሳካት እርስዎ ጥቅምት 23 ቀን 2018 ዓ.ም ከቀኑ ስድስት ሰዓት በደብራችን ቅጽር ግቢ በተዘጋጀው የምሳ ግብዣ ላይ የገቢ ማሰባሰቢያ መርሐ ግብር ተገኝተው የበኩልዎን አስተዋጽኦ እንዲያደርጉ

ለዚህ ወርቃማ ስራ እጋር ቤተሰቦች በቅንነት መቀዳደር መተባበር አደራ እያለች ቤተክርስቲያን ስትነግረት ልንታዘዛት ልንሰማት ነው። ደግሞ በጊዜያዊ ሕይወታችን በዘላለማዊ ማረን የምንለው እዚህ ቦታ መጠን ነው ሌላ እና የሁላችን ልቦና ለዚህ ዝግጁ እንዲሆን ቅድስት ቤተ ክርስቲያን ታሳስበናለች። ከዚህ በመቀጠል ወደ ዝማሬ ነው የምንሄደው። ጊዜ ቁጊዜ የሚያገለግሉን ሙሉ የሆኑ ወንድማችን አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መልአከ ገነት ክብሩ ገብረ ጻድቅ የዚህ ታላቅ ታሪካዊ አንጋፋ ቤተ ክርስቲያን አስተዳዳሪ፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል አባቶች፣ ካህናት፣ ወንድሞች፣ ዲያቆናት በዚህ ቅዱስ ስፍራ የተሰባሰባቸው እግዚአብሔር ቤተሰቦች እንደምን አደራቸው? ድምጻቸው አይሰማም። እንደምን አደራቸው? እንደመለይ ሳደረሳችሁ፣ አሜን። የአባቶቻችን አምላክ ያው እግዚአብሔር ስሙ የተመሰገነ ይሁን።

በዘባነ ኪሩብ ለሚቀመጠው በእሳት ድንጋዮች ቅጥሩ ላጠረው ዘምሩ ዘምሩ ለዚአቤ ለጌታ ዘምሩ። የተከበረነው በሰማይ በምድሮ የተከበረነው በሰማይ በምድሮ

የተፈራነው የተከበረ የሰማይ ደጆች ተንቀጠቀጡ፣ ለቅዱስ ስሙ ክብርን ሲሰጡ ዘሙሩ በሰባን ኪሩ የሚቀመጠው እስ አድንጋዮች ቅጥሩን ላጠረው ዘምሩ በዚያ ቤት ለጌታ ዘምሮ የተከበረ ነው በሰማይ በምድሮ ድምፃቀ ሰማይ በምድሮ ቅዱስ ቅዱስ

ዝማሬ መላእክት ደግሞ ፈጣሪያችንን በመምህራችን አንደበት ወደ እኛ ሕይወት የተላለፈውን ዝማሬ ይቀበልልን። እኛም መጨረሻችን ዝማሬ መላእክት በፊት ቆመን የምንሰማ በቀኙ የምንሆን ያድርግልን። ለመምህራችን ቀሪ ጊዜያቸውን ሰፊር ዘመናት የሚሰጥ እሱ ስለሆነ በእድሜላ እድሜ መቀን እንደራት የምነት ያስጠልም ያሬ የሁላችን አንደበት እንደዘማሪ አድርግልኝ። ከዚያ በፊት ወደ ሌላው ፕሮግራም ከመሄደ አንድ መልዕክት መጥተዋል። ጉዳዩም የበዓል ጥሪ ቅስቀሳ እንዲደረግ ስለመጠየቅ የቡለል አምባ ደብረ መድኃኒት ቅድስት ኪዳነ ምሕረትና ቅድስት አርሴማ ቤተ ክርስቲያን የፊታችን መስከረም 29 ቀን 2018 የእናታችን የቅድስት አርሴማ ዓመታዊ በዓል በአማረና በደማቀ መልኩ ለማክበር ቅድመ ዝግጅታችን መጨረሳችን ይታወቃል። ስለሆነም አስተዳደር ጽሕፈት ቤታችን በዓሉን በተመለከተ ያጡያችሁ ሕዝበ ክርስቲያን ሚመና አማኙ በሙሉ በዚህ በደብራችን በሚከበረው በደብረ መድኃኒት አርሴማ መኪና ንብረትና አርሴማ ተገኝተው የበረከቱ ተሳታፊ እንዲሆኑ በጠዋቱ በማታውም መልእክትን አስተላልፉልን ነው የሚለው። ሀያ ዘጠኝ አርሴማ የእናታችን ክብረ በዓል መሆኑን ሁላችሁም ከዚህ ቀደም ታውቃላችሁ። የበረከቱ ተሳታፊ እንድትሆኑ በተቻላችሁ መጠን ይህንን መልእክት አስተላልፉለን ማለት ነው። ከዚህ በኋላ ወደኛ ህይወት ነው እንግዲህ ጥሪው የመጣው ጥሪ ወዳይ ባባችን ማጥቶ የበረከቱ ተሳታፊዎች እንደሆነ ለዛሬ ፍቃደልን። አሁን ከዚህ በሚቀጥለው ወደ ትምህርቱ ክፍል ነው የምንሄደው። የትምህርቱን ክፍል የሚያስተምሩት የምናውቃቸው የምታውቋቸው መጋቢ ሐዲስ ቀለመወርቅ ናቸው። ወደሳቸው መስላቸዋለን።

አባቶች፣ ካህናት፣ ወንድሞች፣ ዲያቆናት ከሩቅም ከቅርብም እግዚአብሔር በቸርነቱ የሰበሰባችው ምዕመናን፣ ምዕመናት ሕፃናትን ጭምር እንደመናደራችው ለበረከት የጠራን እንድናመልከው የሰበሰበ የአባቶቻችን አምላክ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። ዛሬ እንደ ቤተ ክርስቲያናችን አስተምሮ ጸአተ ክረምት በመባል ይታወቃል። ክረምቱ የሚወጣበት ክረምቱ የሚጠናቀቅበት ክረምቱ የሚያበቃበት እለት ነው። ከነገ ጀምሮ መፀው ይተካል፣ መፀው ይሉታል። ስለዚህ ዛሬ የክረምት መውጫ በመባል ይታወቃል። የአበባ በዓልን ተብሎ በጥንቱ ዘመን ይከበር ነበረ። አፄ ገብረ መስቀል አበባ ያለበት ከሐር ከእንቁ ፈርጥ የተሰራ ዘውድ ደፍተው በዚህ ቀን በህዝቡ መካከል ይገኙ ነበረ። ሊቃውንቱ ከዓናቱም ተቀጸል ጽጌ ገብረመስቀል አጼ በማለት ያሬዳ መሆረን ያቀርቡላቸው ነበር። እራሱ ቅዱስ ያሬድን በዚህ ልደት ለንጉሥ ዘምሯል። እንዲያውም በከመ ይቤ ሰሎሞን ዘመ እነዚህን የመሳሰሉ መዝሙሮች በዚህ ቀን ለንጉሱ ዘምሯል። ታላቁ ኢትዮጵያዊ ደራሲ ቅዱስ ያሬድና ለአበባ ባል ተብሎ ይጠራል። ከዛ በኋላ እንደምታውቁት በአፄ ገብረ መስቀል ዘመን በ25 ይከበረው የነበረው የአበባ ባል አጼ ዳዊት ዘመነ መንግስት ወደ መስከረም አስር ተዛውሮ መስቀሉ ኢትዮጵያ የገባበት ምክንያት በማድረግ ሲከበር ኑሯን፣ በተለይ በቤተ መንግስቱ በመንፈሳዊ ስነስርዓት ሲከበር የቆየ በዓል ነው። የመንግስት ለውጥ ሲመጣ በ1966 ዓ ም እዛን ጊዜ ጀምሮ በዓሉ ለሃያ አንድ ዓመት በዓል ተቋርጦ ሲኖር በብዙ ቅዱስ አቡነ ጳውሎስ ፓትርያርክ 1988 ዓመት ኖረት ጀምሮ ይህ በዓል ድጋሜ በመኖረሰብ ቅድስት ሥላሴ እየተከበረ እስከ አሁን ሰዓት ይገኛል። እና የአበባው በዓል ይከበር የነበረ ገብረመስቀል ዘመነ መንግሥት? መስከረም 25 ቀን ነው። ኋላ ግን በአጼ ዳዊት ዘመነ መንግስት ወደ መስከረም 10 ቀን እስከ አሁን እየተከበረ ይገኛል ለማለት ያህል ነው። ዛሬ የቅዱስ ጴጥሮስና የቅዱስ ጳውሎስን የጥሪያቸው መታሰቢያ እለት ነው። የእለቱ መዝሙር ምስለ ጴጥሮስ አዋዲ የጳውሎስ ሰዳዴ ያለ ያነሳቸዋል

መጽው ማለት ወርሃ ነፋስ የሚለው ደግሞ ዘመን አስተሮ በመባል ይታወቃል። ከዛ ስብከት ብርሃን፣ ኖላዊ የሚባሉ ንዑሳን ክፍሎች አሉት። በዚህ በመጽው ዘመን አምስት ክፍሎች አሉት ማለት ነው። ከሀይሳ 25 እስከ መጋቢት 226 ያለው ወቅት ደግሞ ዘመነ ሐጋይ በመባል ይታወቃል። ፀሐይ ዘመነ ፀሐይ ማለት ነው። ፀሐይ የሚበረታበት ደረቅ ወቅት ነው። በዚህም ወየናዊ